ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን፣ እንዴት ቆያችሁ? ለዕለተ ሰኞ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ በአቶ ጌታቸው ረዳና ጓዶቹ ይመራል የተባለው ዴሞክራሲያዊ ስምረት ትግራይ ጊዜያዊ የፖለቲካ ፓርቲዎች የምዝገባ ፈቃድ ሰጠ። ቦርዱ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባ 2011 ዓ ም ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ የፖለቲካ ፓርቲ ጊዜያዊ የምዝገባ ፍቃድ ለዴሞክራሲያዊ ስምረት ትግራይ ስምረት ዛሬ ግንቦት 18 ቀን 2017 ዓ ም መስጠቱን ተገልጿል። ጊዜያዊ የምዝገባ ፈቃዱ የሚያገለግለው የፖለቲካ ፓርቲውን ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ብቻ መሆኑን የገለጸ ሲሆን የሚያገለግለውም ለሦስት ወራት ብቻ መሆኑን ታውቋል። ከመቶ ሺ በላይ ሸማቾች የሚሳተፉበት ሀገር አቀፍ የኢንዱስትሪ ኤክስፖ በትግራይ ይካሄዳል። ሶስተኛው ዙር የትግራይ ሀገር አቀፍ የኢንዱስትሪ ኤክስፖ የኢንዱስትሪ ኤክስፖ ለትግራይ ዳግም ግንባታ በሚል መሪ ሀሳብ እንደሚካሄድ የትግራይ ክልል ኢንዱስትሪ ቢሮ ገልጿል። በኢንዱስትሪ አውደርእዩ ላይ በማምረቻው ግብርና ማቀነባበር፣ በግብርና፣ በማዕድን ግብዓት፣ በፋይናንስ አገልግሎትና ሌሎች ዘርፎች ላይ የተሰማሩ 150 የሚደርሱ አምራቾች ምርቶቻቸውን ያቀርባሉ ተብሏል። በሰሜን ኢትዮጵያው ጦርነት ምክንያት ትግራይ ክልል በምን ያህል ወደ ኋላ እንደተመለሰ ለተቀረው ማህበረሰብ ለማሳየትና ምን ያህል የተቀናጀ ድጋፍና ክትትል እንደሚያስፈልግ ለማስገንዘብ እንደሚያግዝም ተነግረዋል። ኤክስፖ ከሰኔ 28 እስከ ሐምሌ 2 ቀን 2017 ዓ.ም ድረስ በመቀለ ከተማ ይካሄዳል። ኤክስፖውን ያዘጋጁት የኢንዱስትሪ ሚኒስቴር፣ የትግራይ ክልል የኢንዱስትሪ ቢሮና የትግራይ የዘርፍ ማህበራት ምክር ቤት በጋራ በመሆን ነው ተብሏል። 3522 ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3522 ኢትዮጵያውያን በዚህ ሳምንት ወደ ሀገራቸው ተመልሰዋል ተብሏል። በሳምንቱ ውስጥ በተደረገ ዘጠኝ ዙር በረራ የተመለሱት 3218 ወንዶችና 291 ሴቶች እንዲሁም 13 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 308 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን 50 ሺህ ዜጎችን ለመመለስ ታቅዶ ከመጋቢት 3 2017 ዓ.ም በይፋ መጀመሩ ይታወቃል። በዚህም እስካሁን 35876 ኢትዮጵያውያን ወደ ሀገር መመለስ ተችሏል ተብሏል። የሰራተኛና ማህበራዊ ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የመቀላቀል ስራን በትኩረት እየሰራ ይገኛል ብሏል መስሪያ ቤቱ። የሶማሌላንድ የውጭ ጉዳይ ሚኒስተር አብዱራህማን ዳሂር ወደ ዋሽንግተን አመሩ። ሚኒስትሩ ወደ አሜሪካ ያመሩት ሀገራቸው ከአሜሪካ ጋር ያላትን አጋርነት ለማጠናከር መሆኑን ገልጸዋል። ሚኒስትሩ እንደ ቴድ ክሩዝ እና የሶማሌላንድን የሀገርነት እውቅና ከሚደግፉ ሴናተሮች ጋር የመከሩ ሲሆን ሚኒስትሩ የሶማሌላንድ ሰላምና ዲሞክራሲ ከአሜሪካ ሴቶች ጋር የሚሄዱ ናቸው ብለዋል። የሶማሌላንዱ ፕሬዚዳንት ከሳምንታት በፊቱ ሀገሪቷ የነፃነት ቀናቸውን ስታከብር ለተለያዩ ሀገራት ይፋዊ እውቅና ጥያቄ ማስገባታቸውን መናገራቸው ሲታወስ አሜሪካ ዋነኛዋ ናት። አሜሪካ የቀረበችውን የተኩስ አቁም ስምምነት ሀሳብ መቀበሉን ሐማስ ገለጸ። ሐማስ የጋዛን የተሳ አቁሙ ስምምነት በተመለከተ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ባቀረቡት ሀሳብ መስማማቱን አንድ የፊሊስጤም ከፍተኛ ባለስልጣን አስታውቀዋል። በስምምነቱን መሰረት በሐማስ የተያዙ አስር 0 ር የእስራኤል በሁለት ቡድን ከእስር ይፈታሉ ተብለዋል። በምላሹ እስራኤል ጦሯን ከጋዛ ሰርጥ በከፊል እንደምታስወጣም ተነግረዋል። ሐማስ ይህ ለሰባ ቀናት የሚቆይ የተኩስ አቁም ስምምነት በአስታራቂዎች በኩል መቀበሉ የተገለጸ ሲሆን ይህም ከእስራኤል ጋር ያለውን የጦርነት ለማቆም መንገድ ከፋች ነው ተብለዋል። በተጨማሪም በስምምነቱ ላይ እስራኤል ለረዥም ጊዜ በእስራት የቆዩን በመቶዎች የሚቆጠሩ ፊሊስጤማውያን እንደምትለቅ ተካቷል ሲል ሮይተርስ ዘግቧል። ሐማስ አሜሪካ ያቀረበችውን የተኩስ አቁም ስምምነት ሀሳብ መቀበሉን አስመልክቶ በእስራኤል በኩል እስካሁን የተሰጠ መግለጫ የለም። ተመራማሪዎች ከፕሉቶ በጣም ርቃ የምትገኝ ድንክ ፕላኔት ማግኘታቸውን አስታወቁ። ፕላኔቷ ከፀሐይ እጅግ የራቀች ሲሆን 2017 of 201 ተብላ መሰይሟን ዓለም አቀፉ የስነ ፈለክ ህብረት የአነስተኛ ፕላኔቶች ማዕከል አስታውቋል። 700 ኪሎ ሜትር ዲያሜትር ስፋት ያላት ይችው ድንክ ፕላኔት ፀሐይን አንድ ጊዜ ለመዞር 25,000 ዓመታት ይፈጅባታል ነው የተባለው። ፕሉቶ ፀሐይን ለመዞር 248 ዓመታት የሚፈጅባት ሲሆን አዲሷ አነስተኛ ፕላኔት ግን ከፕሉቶም እጅግ ርቃ ስለምትገኝ በፀሐይ ምህዋር የምታደርገውን ጉዞ የተራዘመ መሆኑን አንስተዋል። ፕላኔቷ ከኔፕቱን ምህዋር ውጭ ጫፍ ላይ በሚገኘውና በረዳማና እንዲሁም ድንክ ፕላኔቶችን በያዘው ኩፒር ቀለበት ውስጥ መገኘቷን የላይቭ ሳይንስ መረጃ ያመለክታል። እጅግ ዘመናዊ የሆነ ቴሌስኮፕን በመጠቀም የተገኘችው አነስተኛዋ ፕላኔት ለተጨማሪ ምርምሮች በር ከፋች መሆኗን ናሳ አስታውቋል። ተከበራቸው የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሰኞ ምርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።